አሁን መንገድ ተገኝቷል። እንደ ድሮ አይደለም ፖለቲካ። ድሮ ፋኖ ያርዳል፣ ይረሽናል፣ የኦሮሞ ልጆች ይገላል። ኦሮሞ ነኝ፣ አልገደለኝም፣ አልሰቀለኝም ፋኖ። ስለዚህ ወቴ መሄድ ካለብህ ወጣት፣ ወቴ ሂድ፣ ለእናትና ለአባት ይሁን። እነሱ ጥያቄያቸው ለምን ጠየቁ ነው። ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው። ጥያቄውን አልመልስም ስላለ ነው አሸባሪ ነው ብሎ እያሳደደ ድሮን

እኛ ከምረ ምን መጣ ፖለቲካ ሌላ እዚህ ሲንድርስ ደግሞ ሌላ አድርገ ታድርግ ነውና ሂድ ነው የምትባለው። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። በትግራይ ጦርነት አለ ተብሎ ነው የመጣ ነው። በዛ ሰዓት እኔ መጣሁት፣ ተገድጄ ነው መጣሁት። በምንሻ በዱላ እየደበደበ ያመጣ። እስካሁን ወደ ሀገር ቤት እንጂ አላቅም፣ ልጅ አለኝና ልጄንም አይቼ አላቅም። መንግስት ይሄ ሁሉ ተፈጥሮ ሙርከኛ የለኝም እያለ ነው ሙርከኛ የለኝም ብሎ ሙርከኛው የተማረከውን በድሮን መቶ እየጨረሰ ነው ይሄ የመንግስት ተቋምም አይደለም መከላከያ ድሮ ቀረ የለም መከላከያ አሁን ጠፍተን ስንል መንገድ ላይ ተይዘን መተን ምንዲገደል ከሆነም ለአባታችንና ለእናታችን አይደርስም ቀን ያልፋል እያለ ነው ብርድ እየጠጣን የምንኖረው አስራ ሁለተኛ እኔ ሰው ከሶስተኛ ሬ ጅመት ነው የምናገረው አስራ ሁለተኛ ሶስተኛ ሬ ጅመት ሁለተኛ ሻምበል ተማሪ ካለው ለምን አልተማረኩም የለኝም እያለ አገር ቤት እንዳይገባ በድሮን ጨፍጭፎ ምርኮኛን እዚህ ለመጨረስ ነው። ቀይ መስቀል መጥቶ እንዳይረከብ አለ መንግስታት እንዳያቅ ድሮን የሰራው እኮ ህዝብ ለመጨፍጨፍ ሰራዊት ለመጨፍጨፍ አይደለም። ስለዚህ እኛ መጥቶ የሚደርስልን አካል ካለ መጥቶ እንዲደርስልን በሱ ወሬ አይደለም፣ ወሬ ነው እየነፋ ያለው እስካሁን አታለውናል። እኔ እናትና አባቴ ልጄን አይቼ አንዴ አሁን ድፍት ቢያረገኝ ምንም አይደለም። ለምን ለመሞት ነው የተፈጠርኩት። ስንቴ ከሞት ድኛለሁ። ይኸው በዱላ በሶስት እግር ነው የሚሄደው። ከዚህ በላይ ሞት አለ? ታደለ ወንድ ልጅ ከሶስት መቶ በላይ ሙርከኛ አለው የለኝም ለምን ይላል? ሚዲያ ላይ አወራ ብሎ ቢገል ከሆነ ለምን መግደል አይደለም። ለምን አይሰቅልም? ለሞት ትሞት አለ። ከአፈር ነው የተፈጠርኩ ወደ አፈር ነው የምመለሰውም። ስለዚህ የለኝም ብሎ ነው ህዝቡ መስማት ያለበት። ማለት ኦሮሚያ ክልልም ያለ፣ ደቡብ ክልልም ያለ፣ አማራ ክልልም ያለ ወጣት ማወቅ ካለበት እያመጣ ያስጨፈጭፎ ለስልጣኑ ነው እንጂ ታደ ለምን አያወጣም። ስለዚህ ድንበር አለ ሆኖ አደለም። ድንበር ለምን ድንበር አውጥቶ አያስቀምጠም? ይህ ሰራዊት እኮ እዚህ የተቀመጠ ሰራዊት ቢወጣ ደሳው ነበረ፣ ግን ተጨኩኖ ነው የተቀምጠው። ብዙ ጊዜ በቲክቶክ ከአማራ ክልል አውጣኝ ብሎ የሚሳደቡ ስንቱ ናቸው ግን ተይዞ ነው የሚገደሉት ለምን ስልጣኑ የራሱ ስለሆነ እሱ መከላከያን ሰራዊት መንግስት አልነበር መምራት የነበረበት ራሱ የመንግስት መከላከያ ራሱን በራሱ ነበር መምራት የነበረበት ግን አሁን መንግስት ነው የሚመራው ስንቱ ፖለቲከኞች አሉ እነ ለማ መገርሳ አንተ የአቦካሁን እኛ አንጋግርም ብሎ ወደ ውጭ የጠፉት።

እየታሸ ወይ ለእናቷ ነው ወይ ለአባቷ ነው። እጁ ተቆርጦ መና ነው ቀረው። መልሶም ያምጣ ጠፋለው። አሁን መንገድ ተገኝቷል። እንደ ድሮ አይደለም፣ ፖለቲካ ድሮ ፋኖ ያርዳል። እኔ የሚናገረው ተገድጄ አይደለም፣ የራሴ ስሜት ስላለኝ ነው የሚናገረው። ተገድጄ አይደለም፣ ማንም ሊያስገድደኝ አይችልም። የማረከውን እያንከባከበ ነው። ከዚህ በፊት ያርዳል፣ ይረሽናል። አይ የኦሮሞ ልጆች ይገላል ኦሮሞ ነኝ፣ አልገደለኝም፣ አልሰቀለኝም፣ ፋኖ ነው። ስለዚህ ወጤ መሄድ ካለብህ ወጣት ወጤ ሂድ፣ ለናትና ለአባት ይሁን። እነሱ ጥያቃቸው ለምን ጠየቁ ነው። ኦሮሚያ ክልልም እኮ ሸኔ ጥያቄን እየጠየቀ ነው ያለው። ጥያቄውን አልመልስም ስላለኝ ነው አሸባሪ ነው ብሎ ያሳደደ ድሮን እና ሙርከኛ ካለ ያለው አማራ ክልል ጤና ጣባላ ወንድሞ ሳንቃ ምትምባለው ባላ ድሮን የጣለው ዛሬ ደውለናል። ሳንቃ ጎደኛ አለ ወታደር ነው የተገደለው፣ ሴት ነው የተገደለችው። እንዴት አንድ ክልል ላይ አንድ ክልል ላይ እንዴት ድሮን ይጥላል? እሱ ችግር ካሌለ ኢትዮጵያ ብቻ ሳይሆን ችግር ያለበት አለመንግስታት ራሱ እኮ ድሮን ማስጣል ያሌለበት ክልል ላይ ድሮን አይፈቀድም። እኛ ተምረ ምንመጣ ፖለቲካ ሌላ፣ እዚህ ሲንደርስ ደግሞ ሌላ አድርገታ አድርገ ነውና ሂድ ነው የምትባለው የኔ ጓደኛ እኮ አብረን የመጣ ነው። ትላንትና የመጣ ወንድሜን ቀብሬ ነው የመጣሁት። እዚ ባሪቪጅ ጭንቅላቱ ተበርግዶ ማለት ነው። ግን እኔ በህይወት አለው እየበላው ነው። ዛሬ ምንም የማያቀው ከአረርገ የመጣ ህፃን በዱላ ተደብድቦ ይመጣ በቦምብ ፊቱ ተበላሽቶ ሞቱ። እንኳን ብንሞት እኳ አገር ቤት ሞትም አይቀር። ስለዚህ ኢትዮጵያ መንግስት የላትም፣ ጭራሹ ነው መንግስት የላትም ኢትዮጵያ። ኛ የለም ተብሎ ከሆነ እውነት በመንግስት ትክክል አለኝ፣ ምን ልንሆን ነው? እንደዛ ከሆነ ይሄ ውሸትም ነው። ይሄ ውሸትም ነው አገር እያበላሽ ያለ ምናልባት ፖለቲካዊ በላሽብኛ ብሎ የተሰራ ስራም ከሆነ ሀቁም መነጋገር አለብን። የለም እኮ እዚህ አስተዳድር ሁሉም አካል እኮ የለም፣ እዚህ ሰላም ከሆነ የተማረክ አካል ከሌለ አልኮ እነኮለ ዘሪሁን እዚህ እነ መቶ አለቃ ሀብታሙ የሉ እንደዚህ አልኮ ምን ሊያረጓቸው ነው? እሺ አመራሮች አባሉን ይተውት። ስለዚህ በዚህ ልክ መስተካከል ያለበት ፖለቲካው እንጂ የጸጥታ ኃይሉ እንካ ጥይት ተብሎ ሲተኩስ ብቻ ነው የሚተኩሰው። ሌላ ነገር የሚያውቁ ነገር የለም። ትግሉ ትግል አይደለም፣ በቃ ባጭሩ። ትግሉ እየታገለ ያለው እኛ፣ ለምሳሌ ፋኖ ከያዘ ይጫወት በሃን ያርድሃን ይገልሃን ይሄን ያደርጋሃን ይሄን ያደርጋሃን። አብዛኛው እኮ በመሳሪያ በራሱ መሳሪያም ይጠፋል ለማጥፋትም ሲዘጋጅ ታው አበሬ ታው እንትና ታው ከበደ እየተባለ እኮ ብዙ ሰዎች እኮ አፈሙዝ ወደ ራሳቸው ያዞሩ ልጆች እኮ እንዳይሞቱ ያደረጉ ልጆች አሉ። ሲገልም አላየንም፣ በትግል መስመር ያጋጥማል፣ በቃ ትገዳደላለህ፣ የአፈሙዝ ጉዳይ ነው። ምናልባት ግንባር ላይ የተደረገው ድርጊት ያ ፋይቲንግ ነው፣ በቃ አለቀ። የሚያጋጥም ጉዳይ ነው። ከዛ ውጪ ግን እጁን ከሰጠ በኋላ ግን ሁሉም አባል እጅ ሰጥቶ ቢገደልማ ይሄ ሁሉ አይመጣም ነበርኩ። የሚገደል ቢሆንም የሚገረፍ ቢሆን ይሄው ሁሉ እኮ ስለዚህ ይህን መስተካከል ያለበት ሌሎች ወረዳዎችም ላይ ያለው የሚሰጠው ትርክት ውሸት ነው፣ በቃ አለቀ። ማስተካከል ያለበትን ራሱ በየወረዳው እያንዳንዱ ቤተሰብ የሌለው የለም እኮ ፋኖ የሌለው ጓደኛ የሌለው የለም እኮ በየቦታው። ስለዚህ ማድረግ ያለበት የራሱን ከዚህ ስራ ወጥቶ ሕይወቱንና ቤቱንና ማን ነው ቤተሰቡን መምራት ይችላል። ማድረግ ያለበት ያንን ነው። አይ እዚሁ ሙቸ ገድዬ እዚሁ ይለይልኝ የሚል አስተሳሰብ እንዳትገቡ በዚህ መካከል መልዕክቴን የማስተላልፈው ለዚህም ነው። እስካሁን ከትግሉ አኳያ ያየሁት አንድም ነገር የለም። ምንድን ነው እርስ በርሳችን ከመበላላት ውጭ እርስ በርሳችን ከመገዳደል ውጭ አንድም ያተረፍነው ነው ነገር የለም። ሁሉም ማለት ያለ ሁላችንም አሁን እዚህ ያለ ሚሊሻ፣ ፖሊስ፣ የሀገር መከላከያ ሰራዊት ራሱን የቻለ ጉዳይ ነው። እዚህ ያለ ፖሊስና እዚህ ያለ ሚሊሻ ግን ፋኖም ሆነ እዚሁ ተወልደን እዚሁ እየተበላላን ያለንበት ሁኔታ ስለሆነ ይህን ጉዳይ ሁሉም በውል ያየው፣ የሚችለው እኔ መልእክት የማስተላለፍ የምፈልገው እያንዳንዱ ወረዳ አዛዥ ፖሊስ አዛዥ አለ፣ ሚሊሻ ጽህፈት ቤት አዛዥ አለ፣ ሰላምና ደህንነት አለ። ከዚህ ከተወላገደ ፖለቲካ መውጣት አለበት ከውሸት በቃ። ዛሬ እንደዚህ ነፃ ይሆናል ነገ እንደዚህ ነፃ ይሆናል እያለ እየተታለለ የተቀመጠ ብዙ የወረዳችን የሰላም የጸጥታ ኃይላችን በርካታ ነው። ትላንትና ግን ግዳላ ላይ እየተሰራው ትላንትና ያየነው ግዳላ ያየነው በርካታ ወንድሞቻችን ስንት በሬ የሚዘቡ ስንት ጥላት የሚመልሱ ጀግና ጀግና ልጆችን አጥተናል። ከየትም ይሁን ከየትም ከየትም ይሁን ከየትም ማንም አልደረሰም፣ ማንም አላገዘንም። ዙረን ተመልሰን በምናይበት ሰዓትም ያየነው አልቃሹም ሁሉም ነው ሆኖ ያገኘነው ሁሉም ወገን የተደሰተ አንድም ያገኘነው ነገር የለም። ፋኖም ቢሆን እዚሁ ነው እየለቀሰ ያለነው፣ ፖሊስም እዚሁ ላይ ነው ያለነው፣ ሚሊሻም እዚሁ ላይ ነው ያለነው። ከዚህ ከተወላገደ ፖለቲካ ወጥቶ ከጓደኞቹ ከወንድሞቹ ጋር መስማማት ያለበትን ተስማምቶ የሚኖርበትን አቅጣጫ ይዞ ቢቀጥል፣ መልእክቴን ማስተላለፍ የምፈልገው በዚህ መከረው ከዚህ ውጭ ከወረዳ እስከ ክልል ከክልል እስከ ፌዴራል ያለ የፖለቲካ አመራር ከተለያዩ ውሸቶች በቃ መቆጠብ አለበት። አንድ ጥይት አይነድበትም። እሱ ላይ እየነደደ ያለው እዚህ የጸጥታ ኃይል ላይ ትላንትናም ስላየ ነው። ሞት ከሆነ አብረን በሞት ከዚህ አኳያ ግን ማወቅ ያለበት እያንዳንዳችን በዚህች ሁለት ዓመት እያንዳንዱ ወረዳ እያንዳንዱ ወረዳ ከነበረው የቁጥር ኃይል ከነበረው የጸጥታ ኃይል ቁጥር እየቀነሰ እንጂ እየጨመረ አላየነው። በየሂደቱ ውስጡ እኮ አምንም ውስጡ ውስጥ በቃ እርስ በርሱ እንደሚገዳደል ያማዋን እኮ ያውቃን በደንብ ያውቃል። ፖለቲካውን ማስታረቅ የነበረበት ሌላ አካል የፖለቲካ ትኩሳት ነው፣ ገብቶ እንደ ኤሌክትሪክ እያያያዘን ያለ። ስለዚህ እሱ ፖለቲካ የተበላሸ ፖለቲካ ይዞ ደግሞ ይሄ የጸጥታ ኃይል ተሸክሞ እየሄደ ያለው የጥይት ናዳ በላይቱ ላይ እየነደደበት፣ ለምንድን ነው ልጆቹን የማያሳድገው? ለምንድን ነው ቤተሰብ ጋር የማይቀጥለው? ከወንድም ወንድም ከወንድሙ ጋር ለምን በደም ይበቃቀላል? ያለው የጸጥታ ኃይላችን እያንዳንዱ ወረዳ እያንዳንዱ በዞናችን ውስጥ ያሉ የወረዳ አመራሮችም ይኖራሉ፣ የፖሊስ አባሎቻችንም አሉ፣ የጸጥታ ኃይሎቻችንም አሉ። ቆም ብሎ ሊያስተውልበት ይገባል። አሁን ቁማሩን እያየ ነው። ስለሆነ ቁማር ነው በቃ እኔ ቁማር ነው በቃ። የምንተማመንባቸው ልጆች ለስንት በር ይበቃሉ? ያሉትን ልጆች ነው እኔ ያጣሁት። ከእያንዳንዳቸው ውስጣችን አእምሯችን ተጎድተናል። እዚህ ድልብ ድረስ የነበረው ውጊያ ማንም አልገባም፣ የፖለቲካ አመራር ተጨፍጭፈን ወይም ተጨፋጭፈን ያለቅ ነው እርስ በርሳችን ከዚህ አኳያ መታየት ያለበትን ነገር እያንዳንዳችን በሰከነ መንገድ ብናየው የተሻለ ሀሳብ ነው። በጥንክርናም ይሁን በምንም ይሁን እኮ ይሄ ወረዳ እናውቀዋለን እ በሁለት ዓመት ሙሉ ምሽግ ላይ የተቀመጠ አንድ ቀን ከቤቱ ያደረ ፖሊስ ወይም ሚሊሻ የለ። አንድ ቀን ምሽግ እንደገባ ምሽግ ነው የቀጠለ። የመጨረሻውን በዛው ነው ወደ ሞት የተደረስነበት። ስለሆነ ሌሎች ላይ ያሉ ወረዳዎች የፖሊስ አባላቶችም ሆነ የፖሊስ የሚሊሻ አባላቶች በሰከነ መንገድ ታይቶ ከሚመለከተው አካል ጋራ ካለው አባል ጋራ ከሀገሩ ጋር ቢመሳሰልና ሰርቶ ይበላል። ለምን ሸቅሎ ይበላል ሸቅሎ ይበላል። በቃ ያለችውን ይችን ደግሞ እዚህ ከዕለት ዕለት ለማስተዳደር ከሆነ ደግሞ እሱም ከሆነ ደግሞ ማስተካከል ያለበትን ነገር አስተካክሎ መኖር አለበት የሚል ነገር ነው ማስተላለፍ የሚፈልጉ። ከዛ ውጭ ግን ክፉውንም ችግሩንም ያየው ይህ አካል ነው። ከመከላከያ ሰራዊት አኳያም ቅድም ተንትነውታል። ምርከኛ የለም ተብሎ ከሆነ እውነት በመንግስት ትክክል አለ። ምን ልንሆን ነው? እንደዛ ከሆነ ይሄ ውሸትም ነው፣ ይሄ ውሸትም ነው። አገር እያበላሽ ያለ ምናልባት ፖለቲካዊ ይበላሽብኛም ብሎ የተሰራ ስራም ከሆነ ሀቁም መነጋገር አለብኝ። የለም እኮ እዚህ አስተዳደር ሁሉም አካል እኮ የለም። እዚህ ሰላም ከሆነ የተማረከ አካል ከሌለ አልኮ እነ እኮ ሌለ ዘሪሁን እዚህ እነ መቶ አለቃ ሀብታሙ የሉም። እንደዚህ አልኮ ምን ሊያረጓቸው ነው? እሺ፣ አመራሮች አባሉን አባሉን ይተውት። ስለዚህ በዚህ ልክ መስተካከል ያለበት ፖለቲካው እንጂ የጸጥታ ኃይሉ እንካ ጥይት ተብሎ ሲተኩስ ብቻ ነው የሚተኩሰው። ሌላ ነገር የሚያውቁ ነገር ይህን ማለት ነው የምፈልገው።